ቤቴ መስታወቴ በፍሬዘር ብርሃኑ ይህ የኔ ቤት ነው ኢትዮጵያ ውስጥ ያለ የኔ የኢትዮጵያዊው መኖሪያ የተወለድኩበት ያደግኩበት የጎለመስኩበት ፣ የማረጅበት የምሞትበት ከእንጨት ከጭቃና ከቆርቆሮ የተሰራ ገመና ከታች አውልት እዚህ ቤት ውስጥ ኢትዮጵያዊነት ይሸተኛል። ኢትዮጵያዊነት ይታየኛል። አሻራውን አስቀምጦ ከሄደው የጭቃ መራጊው የጣት ምስል ነፍስ ያለው ኢትዮጵያዊነት ከግዑዝ ግድግዳ ላይ አስተውላለሁ። የሚያፈሰው ጣሪያ፣ የሚያወጋው የሰሌን ንጣፍ፣ ቂጡ ላይ የተቀደደው የልጅነት ቦላሌ፣ ግድግዳው ላይ የተንጠለጠለው የፎቶ መቃን፣ ዳንቴል የለበሰው ባዶ መሶብ ብቻ፣ በጠባቧ ቤቴ ውስጥ ያሉ ነገሮች ሁሉ ማህተመ ኢትዮጵያ ተመቶባቸዋል። ከጣሪያን ጀምር፣ የቤታችን ጣሪያ አሁን ብዙ ቀዳዳዎችና መዛነፎች ቢኖሩትም የመጀመሪያዋ ቀዳዳ ግን አናጺው የፈጠራት ነበረች። በቀዳዳዋ በኩል የሚንጠባጠበውን ዝናብ ትንሽዬ ሳፋ በመደቀን በርካታ ክምሮችን ተሻግረናል። ክረምት በመጣ ቁጥር አናጢውን መርገም የሰለቸው አባቴ አናጢው የበሳውን ሊደፍን ከጎረቤት መሰላል ተውሶ ጣሪያ ላይ ወጣ። ይሁንና አባቴ የሚያፈስበትን ስቶ የማያፈስ ቦታ ላይ መድፈኛውን ለጥፎ ኖሮ ክረምቱ በገባ ሰሞን በዚያችው ቀዳዳ ያፈስ ጀመር። በክረምቱ አጋማሽ ላይ አባቴ ቀዳዳውን ለመድፈን ጣሪያ ላይ በወጣ ጊዜ የረጋገጠው ቦታ ላይ መዛነፍ ስለተፈጠረ የቤታችን ጣሪያ ቀዳዳዎችና ወለል ላይ ለዝናብ ማቆሪያነት የሚቀመጡ ሳፋዎች ቁጥርም እንዲሁ ቁጥራቸው ጨመረ። በኋላ ደግሞ ታላቅ ወንድሜ የአናጢውን ቀዳዳና የአባቴን መዛነፍ ለማረም ጣሪያ ላይ ወጣ። እሱም ግን የአባቴን ያለፈ ክረምት ታሪክ ደግሞ ተወረደ። እናም ቤታችን መጥቶ ዝናብ የያዘው እንግዳ ሁሉ ቆይማ ዝናቡ ያባራልህና ትሄዳለህ የማይባልበት ይልቅስ ዝናቡ እስኪ ያባራልህ ድረስ ውጭ ቆይ የሚባልበት ችግር ውስጥ ገባል። አባቴም ታላቅ ወንድሜም እናቴም ሁሉም በአንድነት የመጀመሪያውን አናጢና ክረምትን ጥፋተኛ አደረጉ። ወላጅ አባቴም ጣሪያው ላይ የፈጠረው መዛነፍ ሳያበቃ ትዳሩም ላይ ሌላ መዛነፍ ፈጥሮ ከእናቴ የተለያየ አባቴና ወንድሜ በፈጠሩት ክፍተት በኩል አገሬ ኢትዮጵያን አጮልቄ እመለከታለሁ። በአናጢው ሽንቁር በኩል ደግሞ አምላክን አያለሁ። ወላጅ አባቴ ከሄደ በኋላ የምንተዳደረው እሱ በሚያገኛት አነስተኛ ገቢ ብቻ ስለነበር ጣሪያችን ብቻ ሳይሆን ኑሯችንም ተሸነቆረ። የኑሯችንን ቀዳዳ ለመድፈን ስትል እናቴ እንጀራ አባት አመጣችልን። በእንጀራ አባቴም ዘመን በዝናብ ወቅት ቤታችን ውስጥ የሚደቀኑ የፕላስቲክ ሳፋዎች ብዛት መተላለፊያ ያሳጣል። ይህ ችግር እጅጉን ያሳሰበው እንጀራ አባቴም አፍርሰን እንደገና የምናንጽበት ገንዘብ እስክናገኝ ድረስ ጣሪያውን ሙሉ በሙሉ በላስቲክ እንሸፍን ሲል ዘየደ። ልክ እንደ አንደኛ ደረጃ ትምህርት ቤት ደብተሮቼ ጣሪያችንም ፕላስቲክ ለበሰ። ለአንድ ሁለት ሳምንት ያህል ፋታ አገኘን። ከዚያ ግን የገጠር ፀሐይ ላስቲኩን በልታው ኖሮ መከረኛው ቤታችን ውስጥ ዳግም ይዘንብ ጀመር። ከግርግዳውና ከጣሪያው መጋጠሚያ ቦታዎች ገባ ብሎ የሚያንጠበጥቡ ቦታዎች ስር የፕላስቲክ ሰሃኖች ተደቅነዋል። በጣሪያውና ግርግዳው መጋጠሚያ የሚፈሱ የሰማይ የእንባ ዘለላዎች በመጀመሪያዎቹ ጥቂት ጠብታዎች ጭቃማውን ግርግዳ ያጨቀያሉ። ከዚያ እርጥብ ጭጋ ከመጋጠሚያው ቁልቁል ይወርዳል የጭቃ ለጣፊውን አሻራ አጥቦ ግርግዳውን እየሸረሸረ የጭቃ ቦይ የመሰለ መስመር ይፈጥራል። በሚቀጥለው ክረምት ደግሞ ጭቃ ለጣፊው አሻራውን ያኖራል። በተፈጠረው ቀዳዳ የሚዘልቀው ዝናብ ደግሞ አሻራውን ያጥባል። መራጊው ይጽፋል፣ ዝናቡ ይደመስሳል፣ ግርግዳው በጭቃ ይለጠባል። በጣሪያ በኩል ዘልቆ የሚፈሰው ውሃ ጭቃውን አፍርሶ የታቀፋቸውን ማገሮች ያጋልጣል። እየራሰ እየፈሰሰ እየፈረሰ በሚለጠበው በሚመረገው የጭቃ ግርግዳ ላይ ትልቅ የፎቶ መቃን ይንጠለጠላል። መቃኑ አያቴ የአርበኛ መለዮ ልብስ ለብሰው ደረታቸው ላይ የሜዳይ ማቲ ያንዠርግገው ከፍ ብሎ በስተቀኝ በኩል ከዚያ ቀጥሎ አባቴ የወታደርን መለዮ ልብስ ለብሶ ከጎኑ ደግሞ እናቴና አባቴ በባህላዊ ጋብቻቸው ካባ ደርበው ዝቅ ብሎ በስተቀኝ እኔ እናቴ አባቴና ታላቅ ወንድሜ በአንድነት የተነሳነው ፎቶግራፍ ታቅፏል። ጣራውን አልፎ የሚገባው ዝናብ የተለጠፈውን ጭቃ ሲያፈርሰው የፎቶ መቃኑ የሚንጠለጠልበትን አካባቢ ስለሚሸረሽር አንዳንዴ መቃኑ ከመሬት ወርቆ ይገኛል። ከዚያ የሚከፋው ግን ግድግዳውን ታኮ ወደ መቃኑ የሚገባው የሰማዩ ውሃ ከጊዜ ወደ ጊዜ ምስሎቹ ላይ ያስከተለው ለውጥ ነው። የአያቴ መለዮ ገርጥቷል። ደረታቸው ላይ በስተግራ በኩል የተሰደሩት ሜዳዮችን መለየት እስኪቸግር ድረስ በዝናብ ጠብታዎች ታጥበዋል። እርጥበቱ አያቴ ያልነበረባቸውን ጠባሳ መሰል መስመር ፊታቸው ላይ ከቀኝ ወደ ግራ አግድም አስምሮቷል። ርጥበቱ ከአያቴ ጎን ላለው የአባቴ ምስል ተርፎ የወታደር ልብሱን ወደ ታች እያዥጎረጎረ ያልፋል። መቃኑ የተሰቀለበት ግድግዳ የኔም የዘር ሐረግ ታሪክ ተሰቅሏል። ግድግዳው ላይ የኔ ማንነት አለ። ግድግዳው ላይ የሰፈረው የጭቃ መራጊው አሻራ የቀድሞውን የኢትዮጵያ ስልጣኔን ያመላክተኛል። በየዘመኑ የሚፈጠሩ የታሪክ ግርበቶች የሚያጥቡትን ኩሩ ማንነት በሽንቁሮች የማይፈርሰውን እውነት የስልጣኔውን ዘመን አሻራ ያን በስርዓቶች መለወጥ የተሸረሸረ የፈረሰ መስሎ አለሁ የሚለውን የጥርብ ድንጋይ ሐውልት አናጢ መዳፍ ፍልፍል አብያተ ክርስቲያናትን የጠረበ ፋስፊርማ እየፈረሰ በሚለጠፈው ግድግዳ ላይ እየረገጡ በሚያደበዝዙ ሽንቁር ዕደፍን ባዮች ያልጠፋውን የማይጠፋውን ሐቅ አያለሁኝ። አርበኛው አያቴ ወታደሩ አባቴ፣ አፍቃሪዋ እናቴ፣ በመቻቻል ተመስርቶ የነበረው የእናቴና አባቴ ጥምረት ጥምረቱ የወለደው ሕብረት የፎቶ መቃኑ የታቀፈው የእኔ የሕይወት መዝገብ በሕይወት የሌለው ሰማዕቱ አያቴ፣ የአባቱን ታሪክ የተጋራው ወላጅ አባቴ፣ እኔ ቤዘቤ ሀገሬ፣ ግድግዳው ላይ ተሰቅለው በቆይታና በርጥበቱ የወየቡ በአረጋገጥ ስህተት ቅርጻቸውን የቀየሩ ማንነቶቼን ከመስታወት ጀርባ ሆነው የጣሪያ ፍሳሽ ካሰመረው የግድግዳ ቦይ ወገብ ላይ ተንጠልጥለው ያለው የመራጊውን አሻራ አጥቦ ወደ መቃኑ የሚገባው የዝናብ ጭቃማ ውሃ ታሪኬን ሲያጠለሽ፣ ማንነቴን ሲሰርዝ ይታየኛል። እዚሁ ቤት ውስጥ እንደ ጣሪያችን ቀዳዳ የበዛበት ዳንቴል የለበሰ መሶባችን፣ መቀመጫው ላይ የተቦደሰ ሱሪ ያጠለቅሁ እኔ፣ ነጠላዋ የነተበ እናቴ፣ ጉልበቱ ላይ የተቀደደ ጥብቆ የለበሰ ታላቅ ወንድሜ መሃሉ ላይ የተቀደደ ሰሌን የለበሰ ወለል እንዲሁም ቀዳዳው እንጀራ አባቴ አለን። እዚህ ቤት ውስጥ ቀዳዳው የቤቱ ራስና ቀዳዳ የለበስን የቤተሰቡ አባላት እንገኛለን። ቀዳዳ ዳንቴል የለበሰው መሶብ ብዙውን ጊዜ ባዶ ነው። ቀዳዳ የለበስነው የኛ ሆድም እንዲሁ። በቀዳዳው እንጀራ አባቴ ሆድ ውስጥ ደግሞ ውሸት ታጭቋል፣ ባዶ ጉራ ሞልቷል። በባዶ ሆድ የሚሞላ ውሸት፣ ለባዶ ሆድ የሚተረግ ጉራ እንጀራ አባቴ ሆድ ውስጥ የሞላውን ውሸት ምሽት ላይ ጠጅ ቀማምሶ ሲመጣ በባዶ ሆድ ለዋልን ለኛ ለተዳዳሪዎቹ ያደርሰናል። ከተጎላደፈ ምላሱ የውሸት ግዛት እንደ ነጎድጓድ ይመነጫል። ዛሬ የተነጋገርኩት ሥራ ከዚህ ቤተሰብ ተርፎ ሌላ ቤተሰብ ማስተዳደር የሚችል ገቢ ያስገኝልናል። ዛሬ አንድ ባለ ሀብት አግኝቼ አራት ብርሌ ጠጅ ጋበዘኝና ከሰሞኑ የተሻለ ሥራ እንደሚያገኝልኝ ቃል ገብቶልኛል። ዛሬ አንድ የቀድሞ ባልንጀራዬን አግኝቼ የሰራው ቤት የጨረቃ ነው ተብሎ እንደፈረሰበትና ከፈረሰው ቤቱ የቆርቆሮ ልባሶች አንድ አምስቱን ያለ ክፍያ ሊለግሰኝ፣ ዛሬ ጠበስ ጠበስ አድርጋችሁ የምትበሉት ስጋ ልግዛላችሁ ብዬ ከጋሻ በራ ጋር አውቶቡስ ተሳፍረን ወደ ካራ ስንጓዝ አንዱ ኪስ አውላቂ የነበረኝን ብር በሙሉ ዘረፈኝ። መበሳጨቴን ያዩት ጋሻ በራ ንዴቴ እንድበርድልኝ አንድ ሁለት ብርሌ እልፍ ጉራ እልፍ ውሸት ባዶ ሆዱን ለዋለ ቤተሰብ የሚነገር የእንጀራ አባት ጉራ በሚያፈስ ቤት ውስጥ የሚተረክ ድፍን ውሸት በውን የሚነገር የእንጀራ አባቴ ቀዳዳ የመድፈን የውሸትል ጠጅካና ካናወዘው አእምሮ የሚመነጭ የእንጀራ አባቴ የውሸት ገድል ከቤተሰቡ ሆድ ባዶነት የከፋ የእንጀራ አባቴ ባዶነት። መቀመጫዬ ላይ የተቀደደው ሱሪዬ መቀመጫዬን ለሰው አይን አስጥቶታል። በፀሐይ ለሚገለው በዝናብ ለሚረጥበው የበራችን አለት አጋልጦታል። የቀኗን ፀሐይ የጠጣው የበራችን አለት ቀን አረፍ ስልበት መቀመጫዬን ያቃጥለኛል፣ ማታ ደግሞ መቀመጫዬን ያቀዘቅዘኛል። ይህን ሱሪ ለብሼ እዚያ ዓለት ላይ ስቀመጥ ናቴ ስለ ሲኦል የነገረችኝን ያስታውሰኛል። ናቴ ሲኦል ውስጥ እሳትና በረዶ አለ ብላኛለች። ታዲያ እግዜር ፍጥረትን ሲቀጣ መጀመሪያ እሳት ውስጥ ነፍሳቸውን ይከትና ተቃጠልን ተቃጠልን እያሉ ሲጮኹ ወስዶ የበረዶ ውሃ ውስጥ ይከታቸዋል። አሁን ደግሞ በረደን በረደን ሲሉ ወደ ሰዓቱ ይመልሳቸዋል። እናም በምድር በፈጸሙት ኀጢአት ነፍሳቸው እረፍትን በሰማይ ትጠማለች። እኔም በአጸደ ስጋ የቤታችን ወለል ላይ ስቀመጥ ሰሌን ይወጋኛል። ደጅ ወጥቼ ደንጋያው ላይ አረፍ ስል ደግሞ አንዴ የለበለበ አንዴ የቀዘቀዘ መከራዬን ያበላኛል። ስለዚህ መቀመጥን አልመርጥም። ታላቅ ወንድሜም እንዲሁ በጉልበቱ ቀዳዳ ሰርጎ የሚገባው የማታው ቀዝቃዛ አየር ለቁርጥማት ዳርጎታል። እግሩን ሲያሽ ይውላል፣ እግሩን ሲያሽ ያድራል። ቆይቶ ደግሞ ቅዝቃዜው እግሩን ሸመቀቀው፣ ቁርጥማቱን ጠናበት፣ መራመድም ይሳነው ጀመር። ቤት መቀመጥን መረጠ። ተቀምጦ ይውላል፣ ተቀምጦ እግሮቹን ሲያሽ ያድራል። እኔና ታላቅ ወንድሜ በነተበው ልብሳችን፣ በተቀደደው ሱሪያችን በኩል የሚገባውን የኢትዮጵያን ምድር አፈር እንለብሳለን። አንድ ቀን እኔ እናቴና ወንድሜ ተሰብስበን ስናወጋ እናቴ የተለመደ ምሬቷን ለፈጣሪ ምን አጥፍቼ ይሆን ለዚህ የጉስቁልና ሕይወት የዳረከኝ ስትል አመለከተች። አብረናት ከምንቆዝም ልጆቿ መካከል ታላቅ ወንድሜ አይዞሽ አንድ ቀን እግዚአብሔር ያለ ቀን ያልፍልናል፣ እሱ የፈቀደለት የቀደደውን ሁሉ ይደፍናል ሲል አበረታት። እኔ ግን ምንም አልመለስኩም። ብቻ ቀና ብዬ የአናጢውን ሽንቁር እሱና ወላጅ አባታችን ያስረጎዱትን ጣራችንን ተመልሼም ደግሞ ጉልበቱ ላይ የተቀደደውን የሱን ሱሪ፣ የነተበውን እናታችንን ነጠላ፣ ሞሰቡ የለበሰውን ቀዳዳ ዳንቴል በዐይኖች የቃኘው እዚያው ቤት ቁጭ ብዬ ሕይወቴን፣ ታሪኬን ማንነቴንና ሀገሬን አየው። ይችን መረጋገጥ ያሰረጎዳትን ይችን ጣራ ላይ ወጪዎች የነተበ ነጠላ ያከናነቧትን ይችን ልጆቿ ያቈዘሙባትን ይችን መራራ ታሪኳ ያስመረራትን መቤታየ ቤቴ መስታወቴ። በፍሬዘር ብርሃኑ ተራኪ አብርሃም ጋሻው